ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆኑ መረጃዎችን ይዤላችሁ ቀርብ ያለሁ። ዛሬ ከርዕሱ ላይ እንዳያችሁት ማለት ነው አምስት የሚገራርሙ ዌብሳይቶችን ነው የማሳያችሁ። እነዚህ ዌብሳይቶች ምንም አይነት አፖችን ሳታወርዱ በነፃ ጎግል ላይ ገብታችሁ የምትጠቀሟቸው ናቸው ማለት ነው ነገር ግን በጣም በጣም ገራሚ የሆነ ጥቅም ያላቸው እና እስከ ዛሬ እንዴት አላወቅናቸውም የምትሏቸው እንደዚሁም ዕለት ተዕለት ሊጠቅሟቸው የሚችሉ በየቀኑ እየገባችሁ የምትሰሩባቸው ወብሳይቶች ናቸው ማለት ነው። በጣም እንደምትወዱት አልጠራጠርም። ሁላችሁም እስኪ ቪዲዮ ላይክ አድርጋችሁ ጀምሩ፣ መቶ ፐርሰንት ትወዱት አላችሁ ማለት ነው። ህዲ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቀጥታ አሁን ወደ ወብሳይቶቹ ወስዳችኋለሁ፣ አብራችሁ ቆዩ። እሺ ጓደኞች የመጀመሪያው ዩቢል ዶት ኮም ይባላል። በጣም የወደድኩት ዌብሳይት ነው ማለት ነው። ዩቢል ዶት ኮም ለምንድን ነው የሚጠቅመው ካላችሁ የተለያዩ እቃዎችን ለመግዛት ስታስቡ፣ ኤሌክትሮኒክ እቃ ሊሆን ይችላል፣ ስልክ፣ ላፕቶፕ፣ ኮምፒውተር፣ የተለያዩ ፍሪጆች ሊሆን ይችላሉ፣ ቲቪዎች፣ ዋቴቨር እናንተ የምትፈልጉት ማንኛውም እቃ ዋጋውን ለማወቅ ስትፈልጉ፣ እዚህ ወብሳይት ላይ ቸክ ማድረግ ትችላላችሁ። ማለትም የተለያዩ ሱቆች ለምሳሌ አማዞን ላይ ስንት እንደሚሸጥ አሊባባ ላይ ስንት እንደሚሸጥ ሌሎችም ላይ እንደዚሁ ስንት እንደሚሸጥ በትክክል ዋጋውን የሚያሳያችው ዌብሳይት ነው ማለት ነው። ለምሳሌ ስልክ ልገዙ ፈልጋችሁ እንዳትጭበረበሩ ይረዳችኋል ማለት ነው። የተለያዩ ፌክ የሆኑ ፖስተሮችን ከምታዩ እዚህ ዌብሳይት ላይ ገብታችሁ ትክክለኛ ዋጋቸውን መለየት ትችላላችሁ። እስኪ ገብተን ቸክ እናደርገው። ኦኬ ዩቢል ዶት ኮም ላይ ስትገቡ እንደዚህ ነው የሚያመጣላችሁ ማለት ነው። ከዛ ላይ ሰርች ማድረግ ትችላላችሁ። ሞስት በጣም ሰርች የተደረጉ ለምሳሌ ሳምሰንግ ጋላክሲ እያለ የቀጠረ ማለት ነው። እናንተ የምትፈልጉትን እቃ መግዛት የምትፈልጉትን ከላይ ትጽፉለታላችሁ ማለት ነው። ለምሳሌ ከታች እንደምታዩ በካታኮሪ አስቀምጧል ማለት ነው። አፕል የአፕል ምርቶችን እዚህ ጋር አስቀምጧቸዋል። እየገባችሁ ቼክ ማድረግ ትችላላችሁ። ለጌም የሚሆኑ የተለያዩ ኤሌክትሮኒክ እቃዎች አሉ። ዋች የሚላለ ሰዓት፣ ስኪን ኬር የፊት መጠበቂያዎች፣ ምናምን ኮፊ ፕሌይስቴሽን ጫማዎች ምናምን በጣም በርካታ ነገሮች አሉ። እናንተ እንግዲህ የምትፈልጉትን ሰርች ማድረግ ትችላላችሁ፣ ካልሆነ ደግሞ እዚሁ ማየት ትችላላችሁ ማለት ነው። ጆለሪ የሚላለ ጌጣጌጦች፣ ክሎዚንግ ልብሶች። ለምሳሌ ሹዝ ላይ ልግባና ይህን ጫማ እስኪ ነው ይህን ጫማ እንደምትመለከቱት ትክክለኛ ዋጋው ስንት ነው የሚለውን ወደ ታች ተወርዱና የተለያዩ ስቶሮች ስንት ይሸጡታል የሚለውን እዚህ ጋ ያሳያችኋል ለምሳሌ እዚህ ጋር አሊባባ ላይ አማዞን ላይ ማለት አማዞን መሰለኝ ኦኬ አማዞን ይሄ ጫማ 59.01 ዶላር ይሸጣል ማለት ነው። ወረድ ስትል ደግሞ ከዚህ ላይ ደግሞ 99.62 ይሸጣል ማለት ነው። ኢባይ ላይ ደግሞ ስትመጡ 125.77 ይሸጣ ማለት ነው። ስለዚህ ዲስካውንት የሆነው እናንተ መግዛት ትችላላችሁ እንዳትሸወዱ። ሁሉም ሱቆች ላይ ተመሳሳይ ዋጋ ስለሌለ ማለት ነው። ዲስካውንት የሆነውን ገብታችሁ ቸክ አድርጋችሁ መግዛት ትችላላችሁ ማለት ነው። ሴቭ አድርጋችሁ ያዙት፣ አንድ ቀን ይጠቅማችኋል ማለት ነው። ወደ ቀጣዩ እሺ። ሁለተኛውና እጅግ በጣም አስፈላጊ የሆነው ዌብሳይት ደግሞ ቲኒዋው ይባላል። በጣም የሚገርም ነው። ያልያዘው ጥቅም የለም ማለት ትችላላችሁ። በጣም ብዙ ነገሮችን የምትሰሩበት ነው። ለምሳሌ ፒዲኤፍን ወደ ወርድ መቀየር ትችላላችሁ ወርድ ወደ ፒዲኤፍ መቀየር ትችላላችሁ የማሰሩት ነገር የለም ለምሳሌ ቪዲዮ አንድ ቪዲዮ አለ እንበል እናንተ ላይ ቪዲዮውን ለሰዎች መላክ ፈልጋችሁ ነገር ግን የቪዲዮ ሳይዝ ትልቅ ሆኖ አስቸገራችሁ እዚህ ወብሳይት ላይ ገብታችሁ በቀላል ሳይዝ ኮንቨርት አድርጎ ለምፈልጉት ሰው በቴሌግራም በዋትሳፕ ሰፖርት በሚያደርጉት ሳይዝ መጠን መላክ ትችላላችሁ ማለት ነው ኢሜጆችንም እንደዛው በአጠቃላይ የማይሰራው ነገር የለም ገብቼ ላሳያችሁ። እሺ ቲኒዋ ብላችሁ ከገባችሁ በኋላ እንደምትመለከቱት የዚህ አይነት ኢንተርፌስ ያሳያችኋል ማለት ነው። ምንም የማይሰራው ነገር የለም። ዘርዝሬ አልጨርሰውም ማለት ነው። ፋይል ቱልስ የሚላለ ኤአይ ራይት የሚላለ ቪዲዮ ቱልስ አለ፣ ኧረ በጣም ኢሜጅ ቱልስ አለ። ኢሜጅ ቱልስ ማለት ለምሳሌ ኢሜጅን በተመለከተ የፈለጋችሁትን አርግልኝ ማለት ትችላላችሁ። ፎቶችሁን ፒዲፍ ቱል ለምሳሌ ፒዲፍ ቱል የሚላለ ከአርባ አምስት በላይ ፒዲኤፍ ፍቱሎችን ይዟል ማለት ነው። ትነኩታላችሁ። ይህ ሁሉ በነፃ ነው። የሚገርመው ነገር በነፃ ነው። ኦኬ ሶ ፒዲኤፍ ፍቱል ላይ ስትገቡ እንደምታዩት እነዚህን ጥቅሞች ታገኛላችሁ ማለት ነው። ለምሳሌ ማሬጅ ፒዲኤፍ ይላል። ኤዲት ፒዲኤፍ ፒዲኤፍን ወደ ወርድ መቀየር ትችላላችሁ። ቼንጅ ባክግራውንድ። በጣም ብዙ ነገር ብዙ ነገር ነው ያለው። ይህም የሚመለከታችሁ ገብታችሁ መመልከት ትችላላችሁ ማለት ነው። ሌላ አለ ኢሜጅ ቱልስ ላይ ስትገቡ ደግሞ ኢሜጅ ቱልስ ላይ ኢሜጁን በፈለጋችሁ መንገድ ኤአይ ኢሜጅ ጀነሬት ማድረግ ትችላላችሁ። እዚሁ ኢሜጅ መፍጠር ትችላላችሁ። ባክግራውንዱን የኢሜጃችሁን ሪሞቭ አድርግልኝ ማለት ትችላላችሁ። ይህን ሁሉ የምታደርጉት ነክታችሁ አፕሎድ በማድረግ ለሱ በመስጠት ነው ማለት ነው። ሪሞቭ ዋተርማርክ አለ። ዋተርማርክ ያለው ቪዲዮ ወይም ፎቶ ካለ ለዚህ ትሰጡታላችሁ፣ ያስወግዳል ማለት ነው። በስማም ዘርዝር ያልጨረሰውም ከቻልኩ ለዚህ ብቻ ራሱን ይቻለ አንድ ቪዲዮ ሰራለሁ። ለማንኛውም ገብታችሁ ቼክ አድርጉት። ወደ ቀጣዩ ሶስተኛው በጣም ልትጠቀሙት የሚገባ ጠቃሚ ዌብሳይት ነው ብዬ ይጀላችሁ ከቀረብኩት መካከል ሪሞቭ ቢጂ ዶት ኮም ይባላል። ይህ ምንድን ነው የሚያደርግላችሁ ጓደኞቼ? በአጭር ፍጥነት ስራችሁን ለማቃለል የፎቶ ባክግራውንድ ሪሞቭ የሚያደርግላችሁ ነው። ይህ ብቻ አይደለም፣ ሪሞቭ ብቻ አይደለም የሚያደርገው አንድ ፎቶ ተነስታችሁ ለምሳሌ ከባክግራውንድ ከጀርባ ያለው ነገር ላይመቻችሁ ይችላል። ሰው ሊኖር ይችላል ብዙ ነገር ቦታው ሊያስጠላችሁ ይችላል። ሶ ለዚህ ዌብሳይት ፎቶዋችሁን ትሰጡታላችሁ። ባክግራውንዱን አውቶማቲካሊ ኤአይን በመጠቀም ያስወግድና በምትፈልጉት የተለያዩ እዛው ላይ ዌብሳይቱም ላይ የተለያዩ ባክግራውንዶች አሉ። የምትፈልጉትን መርጣችሁ ባክግራውንድ ማስገባት ከስልካችሁም ማምጣት ትችላላችሁ። በተለይ ስራ የምትሰሩ ለተምብኔ ለተለያዩ ነገሮች በፍጥነት ባክግራውንድ ሪሞቭ ያደርግላችኋል ማለት ነው። ሪሞቭ ዶት ቢጂ ብላችሁ ትገባላችሁ። ከዛ እንደምትመለከቱት መቶ ፐርሰንት አውቶማቲካሊ ኤንድ ፍሪ ነው ይላቸዋል። እዚ ጋር ትመጡና ለምሳሌ አፕሎድ ኢሜጅ የሚል አለ። እዚ ጋር ፎቶ ትሰጡታላችሁ። በምስሉ እንደምትመለከቱት ፎቶችሁን አውቶማቲካሊ ባክግራውንዱን ያጠፋና የምትፈልጉትን መቀየር ያስችላቸዋል። ለምሳሌ በምስሉ ላይ እንደምትመለከቱት ማለት ነው። እያንዳንዱ ዲቴል ማሳየት አይጠበቅብኝም ጊዜ ስለማይኖር ማለት ነው። ከፈለጋችሁ እያንዳንዱን ቪዲዮ በዛኛው ሰራለሁ ማለት ነው። ገብታችሁ ቻ ካድርጉት በጣም ተወዱታላችሁ። አፕሎድ የሚለውን ኢሜጅ የሚለውን ነክታችሁ ፎቶችሁን ስጡት፣ በምትፈልጉት መንገድ የሚገርም አድርጎ ይሰጣችኋል ማለት ነው። ወደ ቀጣዩ አራተኛው እና በጣም እጅግ አስፈላጊ ዌብሳይት ደግሞ ሬዲዮ ጋርደን ዶት ኮም ይባላል ማለት ነው። ወይም ሬዲዮ ዶት ጋርደን ብላችሁ መግባት ትችላላችሁ ማለት ነው። ሬዲዮ ዶት ጋርደን የሚለው ደግሞ ለምንድን ነው የሚጠቅመን ካላችሁ፣ በዓለማችን ላይ ያሉ የሬዲዮ ጣቢያዎችን በአንድ ላይ ቁጭ አድርጎ የያዘ ነው ማለት ነው። እዚህ ዌብሳይት ላይ ገብታችሁ በዓለማችን ላይ የሚገኙ የሬዲዮ ጣቢያዎችን የምትፈልጉት ላይ ካርታውን በማሽከርከር መስማት፣ ሙዚቃ መስማት፣ የተለያዩ ዜናዎችን ማዳመጥ ትችላላችሁ ማለት ነው። በጣም የሚገርም ነው። እስቲ እንገብተን ቸክ እናደርገው ሬድዮ ዶት ጋርደን ብላችሁ ግቡ ከዛ ቀጥታ ያስገባችኋል ማለት ነው ከዛ እንደምታዩት ፕረስ ፕለይ ቱ ስታርት ሬዲዮ ጋርደን ይላል ነካ ስታደረጉት ይጀምራል ማለት ነው እንግዲህ የፈለጋችሁትን ካርታውን እንደዚህ እያሽከረከራችሁ ማድረግ ትችላላችሁ ማለት ነው ለምሳሌ እኔ እንደዚህ አረንጓዴ አረንጓዴ ያለባቸውን ማነው ስሙ ማቴው ፍላሜን አሌክሳንደር ህለብ ጉዳይ የነ ኢማኑኤል አዲባዮ ጉዳይ የነዚህ ሁሉ ተጫዋቾች ጉዳይ ማኔጅ የተደረገበት ነው። አያችሁት? አሁን ይሄ ያረኩበት ነው ማለት ነው። ሌላው ደግሞ የምፈልገው ቦታ ላይ አረገዋለሁ። ለምሳሌ እዚህ ላይ ላርገው፣ እዚች ላይ ላርገው። ከድንገት እንግዳችን ጋር ዘና ልንል ተዘጋጅተናል። ምን አለፋችሁ የፈለጋችሁት ቦታ ላይ ቁጭ በማድረግ አለም ላይ እየተሽከረከራችሁ የምፈልጉትን የሬዲዮ ጣቢያ መስማት ያስችላቸዋል ማለት ነው። ታዲያ ጠቃሚ አይደለም ትላላችሁ? ቅዳሜ ዘጠና አራትን ለማድመጥ በቅዳሜ ስንገና ላይክ እያደረጋችሁ አምስተኛው ደግሞ እጅግ በጣም ጠቃሚ የሆነው ዌብሳይት ፕራይቬት ኖት ዶት ኮም ይባላል። ይሄ ደግሞ ፕራይቬት ኖት ዶት ኮም በሚስጥር ሜሴጆችን የምትላላኩበትና አንድ ሰው አንድ ያይቶት እንዲጠፋ የሚያስችላችሁ ነው። ለምሳሌ የግል መረጃዎች ፓስወርድ ሊሆን ይችላል። የተለያዩ ሚስጥራዊ ቴክስቶችን ለሰው መላክ ስትፈልጉ በሊንክ መልክ የሚልክላችሁ ነው። ለምሳሌ እዛው ላይ ቴክስቱን ጽፋችሁ ለምሳሌ አንድ ፓስወርድ የፌስቡክ ሊሆን ይችላል። ለጓደኛችሁ በሚስጥር መላክ ፈለጋችሁ፣ ነገር ግን ያጓደኛችሁ አንድ ጊዜ ብቻ እንዲያየውና ከዛ አውቶማቲካሊ ሴቭ እንዳይሆን እንዲጠፋ ፈለጋችሁ። በዚህ ላይ ገብታችሁ ክሬት አርጋችሁ ሊንኩን ትልኩለታላችሁ። ገብቶ አንድ ጊዜ ብቻ ያየዋል። ከዛ በኋላ ይጠፋ ማለት ነው በኢሜይልም በተለያዩ ሶሻል ሚዲያም በሜሴጅም መላክ ትችላላችሁ ማለት ነው። እጅግ በጣም አስገራሚ ነው። ሌላው ደግሞ አድቫንቴጁ ምንድን ነው? ለምሳሌ መልእክቶችን በዋትሳፕ ምናምን ስትላላኩ ሚስጥር ማድረግ የምትፈልጓቸው መልእክቶች ካሉ በሊንክ መልክ ትልካላችሁ። ያ ሰውዬ ሊንኩን ነክቶ ሲገባ፣ ነገር ግን ሌላ ውስጡ መልእክት ይደርሰዋል ማለት ነው። በጣም የሚገርም አስፈላጊ የሆነ ዌብሳይት ነው። ፕራይቬት ኖት ዶት ብላችሁ ግቡ። ከዛ መቀጠል እንደምታዩት እንደዚህ ብሎ ይከፍትላቸዋል ማለት ነው። ሴንድ ኖትስ ዛት ዊል ሰልፍ ዲስትራክት አፍተር ቢንግሪድ ይላል ይላል እንደዚህ ትሉና ወደ ታች ትመጣላችሁ ማለት ነው። እንደዚህ ብሎ ከከፈታለችሁ በኋላ ኖት ይላል ከታች ከላይ እንደምታዩት ራይት ዩር ኖተር ይላል። እዚ ጋር የሚፈልጉትን ጽሁፍ ሰላምታም ሊሆን ይችላል፣ መልክት ሊሆን ይችላል፣ የተለያዩ ፓስወርድ ዲብቅ ነገር ሊሆን ይችላል። እዚህ ጋር ለምሳሌ ትጽፋላችሁ ማለት ነው። ከጻፋችሁ በኋላ ወደ ታች ትመጡና ክሬት ኖት የሚላለች እሷን አንድ ጊዜ ስትነኳት ቀጥታ ወደ ሊንክ ይቀይርላችኋል ማለት ነው። ሶ ይሄ ሊንክ ኖት ሊንክ ሬድ ይላል ከላይ ያለው ሊንክ እንደምትመለከቱት፣ ይህን ብትፈልጉ ኮፒ አድርጋችሁ በተለያየ ሶሻል ሚዲያ በግል መላክ ትችላላችሁ። ካልሆነ ደግሞ ኢሜል የሚላለ ኢሜል ሊንክ የሚላለ ኢሜል ላይ ገብታችሁ ቀጥታ ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። ሶ ያነ ሰውዬ ሊንኩን ሲከፍተው ቀጥታ አሁን የጻፍነውን ኖት ያሳየዋል፣ ወደዚህ አስገብቶ ማለት ነው። ነገር ግን አንድ የካየው በኋላ ድጋሚ ማየት አይችልም ማለት ነው። በሚስጥር ተጻጻፋችሁ ማለት አይደል። እጅግ በጣም ብዙ ጠቃሚው ዌብሳይቶች አሉ። በክፍል እያደረግኩ የማቀርብላችሁ ሆናል። ከወደዳችሁት፣ እስኪ ሀሳብ አስተያየታችሁን በኮመንት ስጡኝ። እንደዚሁም ቪዲዮን ደግሞ ሁላችሁም ላይክ ማድረጋችሁ እንዳትረሱ። እያንዳንዱ ማብራሪያ ደግሞ ያልገባችሁ ካለ በዛኛው ቻናል አንዳንድ በጣም ሞር ዲቴል የሚፈልጉትን በዛኛው ቻናል እያብራራሁ የማቀርብ ይሆናል ማለት ነው። በቀጣይ ይቀጥል የምትሉ ካላችሁ ቀጣይ ደግሞ አምስት ይዤላችሁ መጣለሁ። በቀጣይ ቪዲዮ እስከማገኛችሁ ግን ሁላችሁንም ሰላማችሁ ይብዛ ጓደኞቼ፣ ከልብ አመሰግናለሁ፣ እስከዚህ ሰዓት ስለተከታተላችሁ። በቀጣይ ቪዲዮ እስከማገኛችሁ ባይ